አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾች ሰላም ብያለሁ። ያለ ሰላምነ ዝነት አይላችሁ ባላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ተመልካቾች ዛሬ እንግዲህ ፓፓዬ ይዤላችሁ መጥቻለሁ። እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት እንግዲህ ሰላማችሁ ብዝዝት ይበል። በሀገር ውጭ በውስጥም ያላችሁ ክርስቲያን ወገኖቻችንም ሰላም ብያለሁኝ። ይች ቪዲዮ ላይክና ሰብስክራይብ ማድረጋችሁን አትርሱ። ዛሬ ለእናንተ ፓፓዬ ይጀላችሁ መጣሁት። ፓፓዬ በጣም ጥቅም አለው። እኛ ግን ኢትዮጵያ ያው ዝም ብሎ አለ አደለ፣ ስለ ፓፓው መውደድ የተነሳ እንበላለን፣ ግን ጥቅሙን አናቅምና ትናንትና ያው እስከ ዛሬም እያየሁት ነው። ኢትዮጵያም ጥቅሙን ደግሞ አንዳንድ ነገሮች ኢትዮጵያ የሆኑ ምልክቶችን ያሳየ ነበረ ፓፓዬ በባላው ሰዓት ማለት ነው። እና እዚህ ሀገር ደግሞ በአብዛሃኛዎቹ ፓፓዬ ተጠቃሚ ውፍረት ላስቸገራቸው ሰዎች ማለት ነው፣ ወይም ደግሞ ቦርጭ ቦርጭ ምግብም ያኔም ሩዝ ያወፍራል ይባላል። ያን ነገሮችን ትታችሁ ቦርጫችሁን ቢል አላችሁ ሰዎች ወላሂ ይሄ እና ደግሞ ለሆድ ድርቀት ላለባችሁ ሰዎች በጣም ጠቃሚ ነው። እና ፓፓየ ታጠቀሙ ውሰዱ እላችኋለሁ ውዶች። የፓፓየ በጣም ጥቅም አለው ለደም ግፊትም፣ ለስኳርም ለስብስቦችን ኮድን ያጸድያል ፊትን ያጠራል ስለዚህ ፓፓያን ታጠቀሙት ነው ምለው ወላ ይከተን በጣም ጥቅም አግኝቻበታ ነው ፓፓያን ማለት በጣም እንትን ያርኩበት ስብ ያጣፋል ስብ ያጣዲያል ማለት ነው በጣም የሚያጣዲያውና ታጠቀሙበት በየነው ማክራቹ ሲ ባባዬ በጣም ጥቅም አለው እና ሁላችሁም ተጠቀሙት ይገባችኋል፣ ብዬ ነው እንደኔ መመክራቸውና፣ ተጠቀሙት ውዶችዬ። እንግዲህ የአንድ እጅ በአንድ እጅ እየቀረጽኩኝ በአንድ እጅ ቆራጥኩት ማለት ነው። የሚገርማቸው ነገር ፍሬ የሚባል የለው። ስብሀን አላህ። አሁን ግማሻ ነው ባላለሁ፣ ግማሻን አስቀምጣለሁ። ስለዚህ ምንም የበላሁትን በባላ እሆዴ ላይ ያለውን አያስቀምጥም ባባየ ይዞት ጥርግና ቶሎ ወደ ሽንት ቤት ነው ማለት ነው። ስለዚህ ተጠቀሙበት ባባዬ፣ በጣም ጠቃሚ ነው። ተጠቀሙበት እኔ ነው የምመክራቸው። እና ሰብስክራይብ ማድረጋችን አትርሱ፣ ላይክ አድርጉ፣ አበረታቱኝ እንትን የምሄድ አይደለም ነው የምለው እያበረታታችሁኝ እና እኔ ግን ልጫ ነው የምበላው ስራ ስለሚበዛብኝ የመላጫ ሰዓት የሚሆን ቶሎ ጋጥ ጋጥ አድርጌ ቆዝቋዣ ነው። እና እንደዚህ ነው ውዶች፣ የተጠቀሙት ነው የምላችሁ ፓፓዬ በጣም ጥሩ ጥቅም አለው።